ሰላም ጤና ስጥ ሉዲ ቻናል ቤተሰብ ተከታታዮች፣ በዛሬው ዕለት የተመረጡ ዋና ጠቃሚ መረጃዎችን ይዠላችሁ ቀርብ ያለሁ እስከ ፕሮግራም ፍጻሜ ከኔ ጋር ብራችሁ ተቆዩ ዘንድ በአክብሮት እየጠየቁ ቀዳሚ ቀዳሚው ዳርክት አጀንዳ ሳል በምዕራብ ጎጃም ዞን የበላይ ዘለቀ ብርጌድ ተብሎ የሚታወቀው የመንግስትን የሰላም ጥሪ ተቀላቅሏ ማለት እነዚህና ሌሎች መረጃዎች ይዤላችሁ ቀርብ ያለው እስከ ፍጻሜው ከኔ ጋር አብራችሁ ቆዩ የትም እንዳት ሄዱ ወደ ቀዳሚ አጀንዳ ይሳልፍ ዘማሪ የምስራች ከዚህ አለም ድካም አርፋለች በጣም መጽናናትን እንመኛለሁ ጓደኞቿ ለቤተሰቧና ና ለመላ አድናቂዎቿ እየተመኘን ዘማሪ የምስራች አንድ ነገር የምታስተምረን ይኖራል ከዚህ የምንማረው ነገር ይኖራል በተለይ ለሰላም ቅድሚያ ሰጠን ብን ሰራ ለሰላማችንም ብቻ ሳይሆን ለሀገራችን ትልቅ ዋጋ አለው። ሰላም ባለበት ሁሉ እድገት እንዳለ ሁለቱ አብሮ የሚሄዱ ጉዳዮች ቁልፍ ነገር አስተማሪ ናቸው። ስለዚህ ማንኛውም በኢትዮጵያና ቱል ኢትዮጵያን በዓለም ደረች ያላችሁ ሁሉ ለሰላም ቅድሚያ ሰጠን መስራት እንዳለብን መረዳት አለብን ማለት ነው። ሌላኛው እስክንድር ነጋ መልእክት አስተላልፏን የልጁን ምርቃን ምክንያት በማድረግ በመልእክቱም ለሚስቱ ለሰርካለምና ለልጁ ለናፍቆት እስክንድር ነጋ መልእክቱን አስተላልፏን በመልእክቱም ለልጁ ናፍቆት እስክንድር ነጋ ሶስት አራተኛውን እንደ ጨረሰና አራት አራተኛውም እንደሚቀረው መልእክት ሲያስተላልፍ ለሚስቱ ደግሞ በተለይ እንደ እናትም እንደ አባት ሙና አንዱን ልጁን ስላሳደገችው ለዚህ ቁም ነገር ስላበቃችው አድናቆቱን አክሎ ተናግሯል። በመጨረሻም እንግዲህ ፈጣሪ ፈቅዶ ልንገናኝ እንደሚችል በተስፋም በጸሎትም አክሎ መልእክቱን አስተላልፏል ማለት ነው። ስለዚህ እኛም በመልእክታችን ጨምረን ለሰላም ቅድሚያ ሰጥቶ ቢገባ ለሚናፍቀውና ለሚወደው ለሚስቱና ለቤተሰቡ መገናኘት እንደሚሆንለት ጨምረን ማስተላልፍ እንፈልጋለን። ወደ ዋናው አጀንዳችን ስንመለፍ ስንመለስ በምዕራብ ጎጃም ዞን ደንበጫ ከተማና ከብት ሲንቀሳቀሱ የነበሩ የሰላም የመንግስት ጥሪ ተቀብለው በዛሬው ዕለት ገብተዋል። ሲገቡም ደማቅ አቀባበል ተደርጎላቸዋል። በሀገራችን ባህልና ወግ መሰረት የሃይማኖት አባቶች የሀገር ሽማግሌዎች እንዲሁም ከፍተኛ አመራሮች በተገኙበት ደማቅ አቀባበል ተደርጎላቸው በዚሁ ከተማ ሳንወጣ በምዕራብ ጎጃም ዞን በደንበጫ ከተማ ማለት ነው የሰላም አስከባሪ ኃይል በደማቅ ሁኔታ ተመርቋል ማለት ነው። እንዲህ በምስሉ እንደምትመለከቱት እጅግ በሚያስደምም ሁኔታ ተመርቋን ስለዚህ፣ በደንበጫ በተለይ በነ ዘመን ይዘወራን ተብሎ የሚታወቀው በብዛት የመንግስት የሰላም ጥሪ ሲቀበል፣ ቀሪዎች ደግሞ የአካባቢውን ሰላም ለማረጋገጥ በደማቅ ሁኔታ ተመርቋ ማለት ነው። ስለዚህ እጅግ ደስ የሚል ነው። ከዚ ውሳን ወጣ በጎጃም ምድር ማለት ነው። በተመሳሳይ መልኩ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ሰላም አስከባሪ በአስተማማኝ ቁመና እንደሚገኝ ተገለጸ። እንዲሁ በምስሉ በመግቢያችን እንደምትመለኩት በምዕራብ ጎጃም ዞን በደብረ ኤልያስ ተብሎ በሚታወቀው ከተማና ዙሪያ ወረዳ የሚንቀሳቀሱን በአስተማማኝ ቁመና እንደሚገኝ የክልል የወረዳውም የዞኑም ከፍተኛ አመራሮች ገልጿል ማለት ነው። ስለዚህ ኢትዮጵያ ወደ ሰላም ጉዞ የምትሄድበት ሩቅ እንዳልሆነ ባጭሩ እየተረዳን መሆኑ ግልጽ ማሳያ ነው። ስለዚህ ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን ሁላችን በእያንዳንድበት ባለንበት ሁሉ ለሰላም ዘብ መቆም ትልቁ ውጤት ለሀገራችን አትራፊ እንጂ አክሳሪ እንዳልሆነ መረዳት እንችላለን። ከዚህ ጋር ያየ ዘንድ ጣና ነች ጀልባ እንግዲህ ግስጋሴዋን ቀጥላለች። በተለይ በእነዚህ ሁለት ወረት ውስጥ ወደ ባህር ዳር ጣና ላይ እንደምታይ ተስፋ ይደረጋል በዛ እንግዲህ የምትገኘው አዋሽ ከተማ ላይ እንግዲህ በጸጥታ ኃይሎች ታጅባ አዋሽ ከተማ ላይ እንግዲህ በረፍት ላይ ትገኛለች። እጅግ ግዙፍ የሆነችው ጣና ጀልባ እስከ 35 ሜትር እርዝመት ያላት እንዲሁም 150 ቶን ክብደት ያላት ጣናነች ጀርባ እንግዲህ በቀን በአማካይ እስከ 35 እስከ 40 ኪሎ ሜትር ነው የምትጓዘው። ስለዚህ ረዥም ጊዜ እንደሚወስባት ከወዲሁ መረዳት እንችላለን። በቀን 35 እስከ 40 ኪሎ ሜትር ማለት እጅግ እንግዲህ ተራራማ ወጣ የፕላትፎርም የመሬት አቀማት ከፍተኛ አስቸጋሪ በመሆኑ እንዲሁም ደግሞ የጀልባ ርዝመት እጅጉን ነው ረዥም በመሆኑ ምክንያት በቀን እንግዲህ እስከ 40 ኪሎ ሜትር ነው የምትጓዘው ማለት ነው። ስለዚህ ረዥም ጊዜ ነው የሚወስባት። እንግዲህ ከሁለት ወር በኋላ ባህርዳር ትገባለች ተብሎ ተስፋ ይደረጋል። ስለዚህ መልካም ጉዞ እንዲቀናት እኛ ምኞታችን ከዚሁ እየገለጽን ማንኛውም ሰው እንግዲህ ርብርብ እንዲያደርግና ቅድሚያ እንዲሰጥ መልክታችን እናስተላልፍ። በተለይ ጀልባ በአካባቢ በደረሰችበት ቁጥር ሁሉ እንግዲህ መብራት የሚቆራርጥ መሆኑ የኢትዮጵያ መብራት ኃይል አስታውቋል። ምክንያቱም ከተለመደው በላይ ነው ከፍቷ ነው የተባለው። ከዚህ በፊት የመብራት ኃይል ስታንዳርዱ በእጅጉን የሚያሻቅ በመሆኑ ማንኛውም እንግዲህ ጀልባ በደረሰችበት የሚያልፍ መስመር ካለ ወዲያውኑ እንደሚቋረጥና ጀልባ እንድታልፍ እየተደረገ ነው የሚገኘው። ውድ የቻናል ቤተሰቦች አዲስ የሆነች ሰብስክራይብ በማድረግ ከወዲሁ እንድጠብቁ እየጠየቅኩኝ የመጨረሻና የመጨረሻ አጀንዳ ወዳረግ ነው ስናልፍ በዛሬው እለት እንግዲህ ዶክተር አብይ አህመድ የገጠር ኮሪደርን በሃላባ ዞን ተገኝተው አስጀምሯል ማለት ነው። የገጠር ኮሪደር እንግዲህ በተለይ የገበሬውን ዘመናዊ ኑሮ የማዘመን ስራ ተጠናክሮ እንደሚቀጥል በአርሶ አደሩም ተናግሯል ማለት ነው። ምክንያቱም በከተማ የሚገደብ አለመሆኑን ከወዲሁን እያሳየ ይገኛል። አክለውም እንግዲህ በንግግር እንደተረዳ ነው መሰረት በውጭ ዓለም የአርሶአደሩን ዘመናዊ አኗኗር ዘዴ እንዲሁም በሀገራችን የመድገምና የማሳየት ተጠናክሮ እንደሚቀጥል በተግባር በአላባ ዞን ተገኝተው አስጀምሯን። ስለዚህ ዘመናዊ አኗኗር የገበሬ ኑሮ እንዲመቻች እኛ ምኞታችን እየገለጽን፣ በተለይ ደግሞ ለሰላም ቁልፍ ሚና የሚጫወት ሁላችን ባለንበት ለሰላም ዘብ መቆም አለብን። ኢትዮጵያ እንግዲህ ቤዚክ ኒድ የማግኘት ጉዳይ ገና አልተጠናቀቀም። ምክንያቱም ቤዚክ ኒድ የምንላቸው የመብላት፣ የመጠጣት፣ የመልበስና የመኖሪያ ጉዳዮች እንግዲህ አሳሳቢ ጉዳይ ነው። ይህን ነገሮች እንግዲህ አሟልተን በማንገኝበት ሁኔታ ለሰላማችን አለመስጠት ሌላኛው ጥያቄ ይሆን ብናል። ስለዚህ ሁሉም ባለበት ለሰላም ቅድሚያ መስጠት ትልቅ ዋጋ አለው። ምክንያቱም ሰላም ባለበት እድገት አብሮ የሚቀጥል መሆኑ ሀቅ ስለሆነ ነው። ስለዚህ ውድ ኢትዮጵያና ትውልድ ኢትዮጵያ ለሰላም ዘብ የምትቆሙ ሁሉ ሰላማችሁ ይብዛ እያለን መልካም ምሽት እየተመኘው በሌላ ቪዲዮ እስክንገናኝ ሰብስክራይብ እያደረጋችሁ ለሰላም ደግሞ ዘብ እየቆማችሁ መልካም ምሽት